ዙሪያውን ጨሬ ስለሆነ ችግር የለም። ለጥላርኩት ጎዴዛ ላይ። በቃ በቃ እንግዲህ ስሙ ጓደኞቼ፣ ውድ ጓደኞቼ ምን ቢያረጉ ጥሩ መሰላቸው? አቦሎን ቤት ጠጣ ነው ውጭት አልወጣም ብለው ደግሞ ሳውዛንና ሀቢባ ይቶብ ዳር ይዘው ወጡ። እንግዲህ ውጭ ነው በጀርባ በኩል ያለ ነው። ያው እንደ የምታይው ነው። እንግዲህ የምንኖርበትን እንትን የምንልበትን የምንቀርጽላቸው አሁን አቦሎን ቤት ጠጥተን ነበር እኮ ነው ውጭ ጠጣ ብለው እየፈረሹ ነው። ብለው አንዴ እንግዲህ ሁሉ ልመቃውቱና እንትን በሉ አቅርቡ። ሀቢባ ይቶብ ናት። እሷ እንግዲህ እኔ ቤት መጣ እንግዲህ ይዋት

በጣም የሚያረካው ማሻላ ተባረከ ራህማን እና ሁላችሁም ላይ ሰብስክራይብ እያደረጋችሁ ዜድንም እኔንም አበረታቱን። እንለቃለን ቪዲዮ በአዲስ አዲስ ነገሮችን እናንተ የምትፈልጓቸውን እኛም ደግሞ አዲ አዲሶች ይዘን ብላችሁ እንወጣለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁ ይህ የሀቢባ ዩቱብና የዜድ ቤተሰቦች እንደምን ናችሁ? ሰላም ናችሁ? ከኛ ጋር ሁሉ ሰላም ነው። እንሻላ ያው በሁላችንም ቻናል ላይ ይጠቀቃል የሚል ሀሳብ ኑሮ ነው እና ዛሬ ደግሞ እንደምታዩን ያው አማራን መስጠለም ውጭ ላይ ቡና መጠጣት አምሮን ሀቢባ መታ ነበር። ዛሬ እንግዲህ ይሆና ሆቴል ልታየው መጥታ ይው እንግዲህ ውጭ ላይ ነው ቡና የምንጠጣው ብላ ቁጭ ብለናል። ላይክ ሰብስክራይብ ሼር አርጉ በለን

ያው እንግዲህ ባለን በቃ ሻሻ ብለናል ማለት ነው፣ ፏ ሻሻ ብለናል። እና ሁላችሁም ለሀገራችሁ አቁቷችሁ መታችሁ እዚህ እርክት ብላችሁ እንዲኛ ብለን ገና እንዝናናለን። መሄጃ ቦታ አለ፣ መዝናኛ ቦታ አለ፣ ምናምን ከዚህ እስከ አዲስ አበባ እንሄዳለን ማለት ነው። ብዙ ነገር እንቀርጥላችኋለን ብለን ሀሳብ እቅድ አድርገናል። የዲ ፋሚሊ ጋር ነን ያለ ነው ማለት ነው። ሁላችሁም የዲ ፋሚሊን ሰብስክራይብ አድርጓት፣ እኛንም እሷንም ሰብስክራይብ አድርጋችሁ በቃ ፏሻሻ ያለበት ቦታ እንድትያችሁ ማለት ነው። እናንተ ታያላችሁ ተሰማታችሁ ፏሻሻ ማለት ነው። ፈደጋሪ ደሞ የምንሰጣችሁ ምክር አለ። ኢንሻአላህ አረብ ሀገር ያላችሁ እህቶቻችን ወድሞቻችን ስለ ያው ማለት ተሞክሮ መተን እኛ የደረሰብን ነው እናንተም ደግሞ ጠንክራችሁ ለሀገራችሁ ያብቃችሁ። ቤትም ደግሞ የጀመራችሁ ፋንታ የጨርስላችሁ ጨርሳችሁ እንዲህ ሀይባባይ ቤት ጭርስርስ አርጋችሁ የሚያምር እያደርጋችሁ የምመጡ አርጋችሁ እንዲህን የጀመራችሁ ምጥጥ ብላችሁ። ወይኔ ጉድ የፓስፖርት የና ላሳዲሱ እናንተን አዊ ያላቅጣል። ዛሬማ ደግሞ ለመምጣት ራሱ ለፓስፖርት ማሳዲሱ ሲወስ ያለው ምናምን ሁሉ ነገር ነው። እኔማ ደሳችሁ ነው። እሱ ልኬው ቀጠሮ አስያዘው ከእዛ ቀጠሮ አስያዘው። ለሁለተኛው ቀጠሮ ፓስፖርት ማሳደሱ መልሶ ደግሞ ሲ ኦ ሲ ይባላል ትምህርት ይባላል። በቃ ለመሄድ ራሱ ስድስት ወር ሰባት ወር እ በጀመራችሁት አንዳንዶቹ በጀመሩ በአመታቸው ወዲያ አረብ አገር ባሰቡት በአመታቸው ወዲያ አረብ አገር የሄዱ ልጆች አሉ ማለት ነው። እና እንደ ድሮው አካሄድ አይደለም ራሱ ያሁኑ አካሄድ በጣም ከባድ ነው። ብቻ ግን ምን አይቻልም፣ ይቻለም። እዛ ያላቸው ልጆች ቤታቸውን ጨርሳቸው ፍቅሪያችሁን አስተካክላችሁ ብራችሁን ሳታባክኑ ወዲያ አገራችሁ ለመግባት ሞከሩ እና